ከመጋቢት እስከ መጋቢት እንደ ሀገር የተገኙ ድሎች ላይ ላይና ቀጣይ ተግባራት ላይ ትኩረቱን ያደረገው የዱራሜ ክላስተርና የከምባታ ዞን በየደረጃው የሚገኙ አመራሮች የውይይት መድረክ ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ቃል ተካሂዷል። ለውጡ አገር በቀልና እውነተኛ አብረብሔራዊነት የተንጸባረቀበት መሆኑን የተናገሩት የከምባታ ዞን ዋና አስተዳዳሪ አቶ አረጋ ሸቱ፣ በእነዚህ የለውጥ ዓመታት በርካታ የልማት ትሩፋቶች መገኘታቸውን ተናግረዋል። ባለፉት ሰባት የለውጥ ዓመታት የተሰሩ ሥራዎችና የመጣው ውጤት የተያዘው ርዕይ የሚሳካ መሆኑን የሚያመለክት ከበጋ መስኖ እስከ ኮሪደር ልማት ገጠርን እና ከተማን ያመጣጠና የኢኮኖሚ ልማት እንዲመጣ ለማድረግ ሌት ተቀን ሰርቶ ውጤታ አስመዝግቧል። መጋቢት በርካታ ፈተናዎች በድል የተቀየሩበትና የሕዝቦች የህዝቦች ተጠቃሚነት የተረጋገጠበት ነው ያሉት በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ እስማን ስሩር። ይህም አገራችንን ከተጋረጠባት የመበተን አደጋ የታደገ መሆኑን አንስተዋል። ወርሃ መጋቢት ሀገራችን ከተጋረጠባት ዘርፈ ብዙ የመበታተን አደጋ የታደገ የዘመናት ህዝቦች መካከል ያልተገባ የመገፋፋት፣ የመጠላለፍ የፖለቲካ ባህላችንን ቀይሮ ሌላ ምዕራፍ የከፈተ ለኢትዮጵያ አዲስ መንገድ፣ አዲስ እይታ፣ አዲስ ተስፋን የሰነቅንበት ዕለት ነው። ይህ ለእኛ ታላቅ ታሪካዊ ወር ነው። ባለፉት የለውጥ አመታት የታዩ ውጤቶች ሀገርን ያሻገሩ መሆናቸውን ያነሱት የውይይቱ ተሳታፊዎች ይህም የህዝብን ተጠቃሚነት ያረጋገጡ መሆናቸውን አንስተዋል። ለውጡ ሂደት በተለይም ሀገር ከመፍረስ የዳነበት በተለያዩ አካባቢዎች ሲፈጠሩ የነበሩ የሰላምን የጸጥታ ችግሮች በተለያየ መንገድ የተረጋጉበትና የተለያዩ ሁኔታዎች የተቀየሩበት ነው። ይህ አካባቢው በተለያዩ ጊዜያት የኑሮ ውድነትን ለመቅረፍ የሚሰሩ የተለያዩ ኢኒሼቲቭዎች አሉ። ከዛ ውስጥ መጥቀስ እንችላለን። የሌማት ትሩፋት አለ። ሰፊ ስራዎች እየተሰሩ ነው። ኑሮ ውድነት ላይ እንደ ሀገር ያለው የኑሮ ውድነት ይታወቃል። ያንን ለመቅረፍ በየጊዜው ደግሞ እየተቀረጹ የሚወዱ ኢኒሼቲቭዎች አሉ። ኢትዮጵያ ሰባ ፐርሰንት ኢኮኖሚዋን ግብርና ታመርታል ጀነሬት ታረጋለች በሚል ኢንቴንሽን የከተማው ዘርፍ የተረሳ ነበርና አሁን ግን በሰባት አመት ጉዟችን ላይ ለከተማው ዘርፍ የተሰጠው ትኩረት ይበል የሚያስብል ነው፣ ለቀጣይ ተግባር በጋራ መስራት ይጠበቅብናል ያሉት ተሳታፊዎቹ፣ በተለይም የመጋቢት አንዱ ትሩፋት የሆነውን ለታላቁ የኢትዮጵያ አዳሴ ግድብ የሚደረጉ ተሳትፎች ተጠናክረው እንዲቀጥሉ ጠይቀዋል። በመድረኩም ባለፉት አመታት በለውጡ በተከናወኑ ስራዎችና ቀጣይ የቤት ስራዎች ትኩረቱን ያደረገ የፓናል ውይይትና ጥያቄ ጥያቄዎች ተነስተዋል። በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና ና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ስማን ስሩር እንደተናገሩት የነበሩ ድሎችን ለማላቅ ሁሌም ተግቶ ሊሰራ ይገባል ብለዋል። በመራ ግብሩም የደም ልገሳና የቦንድ ግዥም የተከናወነ ሲሆን መድረኩም የአቋም መግለጫ በማውጣት ተጠናቋል።